የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን የተነጋገሩት ንግግር የዓለም አቀፍ መገናኛ ብዙሃንን የፊት ለፊት ገጽን አጥልቅልቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አነጋጋሪ በሆነው በዛሬው ንግግራቸው እንደተናገሩት ከአረብ ሀገራት ይልቅ ኢራኖች በእጅጉ ያስፈራኛል ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በታሪካዊ ሁኔታ ከገጠማት የአረብ ብሔርተኝነት ስጋት ይልቅ የኢራን ስጋት እጅግ ከፍተኛ ደረጃ ላይ ደርሷል በማለት ትልቁ አደጋ እንደሆነ መናገራቸውን አልጀዚራ ዘግቧል። ኔታንያሁ ዛሬ ማክሰኞ ማለዳ በሰጡት መግለጫ የኢራን ስጋት ከአረብ ብሔርተኝነት ስጋት ይበልጣል በማለት መግለጫቸው መነጋገሪያ ሲሆን፣ ሁሌም ለእኛ ስጋቶች ከሆኑት ከሊባኖስ እስከ ጋዛ ከሱሪያ እስከ የመን ካሉት አረቦች በላይ የኢራን ስጋት ስለእኛ ከፍተኛ የህልውና ስጋት ነው፣ ኢራን ታስፈራናለች ብለዋል። ቀደም ሲል የኢራን የኒኩሌር የጦር መሳሪያ መያዝ ለእስራኤል ብሔራዊ የደህንነት ቀይ መስመር ነው ሲሉ መናገራቸውም አይዘነጋም። ለእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምላሽ የሰጠችው ኢራንም አዎ እናስፈራለን ለነካን የሚል ምላሽ

እስራኤል ላይ ጥቃት ያደረስኩት አምስት በመቶ ወታደራዊ አቅሜን ብቻ ተጠቅሜ ነው ስትል ኢራን ገልጻለች። ኢራን እስራኤል ላይ ጥቃት ያደረሰችው አምስት በመቶ ወታደራዊ አቅሟን ብቻ ተጠቅማ መሆኑን የገለጸ ሲሆን የኢራን አብዮታዊ ጥበቃ ኮርፕስ ማስተባበሪያ ኃላፊ ብርጋዴር ጀነራል መሐመድ ሬዛ ዲን እንደተናገሩት ኢራን በዚህ ጦርነት ሙሉ በሙሉ ወታደራዊ አቅም ቢኖራትም ከእስራኤል ጋር በገጠመው ጦርነት ግን አምስት በመቶ ወታደራዊ አቅማችንን ብቻ ነው የተጠቀምነው ሲሉ ተለምተዋል። ለእስራኤል የተሰጠው አጸፋዊ ምላሽ በዋናነት በ አብዮታዊ ዘብት ጥበቃ የአየር መከላከያ አቅም ላይ የተመሰረተ ብቻ መሆኑን የጠቀሱት ኃላፊው የሀገሪቱ ጦር ኃይሎች ሙሉ በሙሉ አልተነካም፣ አልተንቀሳቀሰም ሲሉ መናገራቸውን የኢራን የሀገር ውስጥ ሚዲያ ቁርስ ኢንተርናሽናል ዘግቧል። ለመታገል በደንብ ታጥቀናል። ምናልባትም ለብዙ ዓመታት ጠላትን በሚሳይል እየደበደብም በዚሁ ፍጥነት ማጥቃት ብቻ እንችል ነበር። ሚሳይሎቻችን ከቀን ወደ ቀን ጥቃታቸው ሲበረታ እንደነበርም ዓለም አይቷል፣ በማለት ሲናገሩ ተደምጠዋል። በሌላ በኩል በኒኩሌር ጉዳይ ፈጽሞ ለድርድር አልቀመጥም በማለት ስትናገር የነበረችው ኢራን የሐሳብ ለውጥ ያደረገች ሲሆን በዛሬው ዕለት ከኢራን በተሰማው መረጃ ኢራን በኒኩሌር ጉዳይ ከምዕራባውያን ሀገራት ጋር በተለይም ከአሜሪካ ጋር ለመደራደር ፍቃደኛ መሆኗን በይፋ በዛሬ ሁለት ያስታወቀች ሲሆን ነገር ግን ኢራን ከአሜሪካ ጋር ለመደራደር የአሜሪካ ዋስትና ብቻ ትጠብቃለች ብለዋል። የኢራኑ የውጭ ጉዳይ ሚኒስትር እንደተናገሩት ኢራን በኒኩሌር መርሐ ግብሯ ላይ ድርድር ለመቀጠል ከዩናይትድ ስቴትስ ጋር ጊዜና ዋስትና እንደሚያስፈልጋት አስታውቀው ለመደራደር ፍቃደኞች ነን፣ ነገር ግን ዋስትና ብቻ እንፈልጋለን። ከዚህ ቀደም የነበረውን ቅድመ ሁኔታ ለሰላም ስንል አንስተናል ብለዋል። ይህንን ያሉት እስራኤል የኢራን ኑክሌር መርሃ ግብርን ለማፍረስ በማለት ለ12 ቀናት ስታካሄድ የቆየችው ጥቃት ውጤት አልባ ሆኖ ከተገኘ በኋላ ነው። ሚኒስትሩ የእስራኤል ዘመቻ ግቡን እንዳላሳካ በድጋሚ በዛሬው ዕለት ተናግረው ኢራን በቅርቡ ዩራኒየም ማበልጸግ እንደምትጀምርና የባከነውን ጊዜ እንደምታካክሰውም አጽንኦት ሲሰጡ ተደምጠዋል። አክለውም አሜሪካ በድርድሩ ወቅት ወታደራዊ ጥቃት እንደማስሰነዘር እስካላረጋገጠች ድረስ ድርድሩ በፍጥነት ሊጀምር አይችልም ነገር ግን ቅድመ ሁኔታዎችን ብናቆም እንኳን በድጋሚ ጥቃት እንደማይፈጸምብን ከአሜሪካ ማስተማመኛ እንፈልጋለን ብለዋል። ኢራን በቅርቡ በኒኩሌር ተቋሞች ላይ በርካታ ጥቃት ሲሰነዘሩባትም የኒኩሌር መርሃ ግብሯ ሰላማዊ እንደሆነ ድጋግማ ትገልጻለችም። ይሁን እንጂ ዓለም አቀፉ የአቶሚክ ኤነርጂ ጥቃቶችን አላወግዝም ስትል ከድርጅቱ ጋር የነበራትን ትብብር ማቋረጧን ማስታወቋም አይዘነጋም።